ተፈጠረ እኔ አላውቅም። ብሩክ ምንም ተፈጠረ፣ ደስ አንደ ግልጹ ልንገር ደስ አይለኝም። ፍቅረኛ አታገኛት ሀራካትህ፣ መብትህ ነው። ግን አንዳንድ መብትህ ያልሆነ ንግግር ስነስርዓት ይዛወራ ዳኒ ተብየ እንደዚህ። እንኳን አንተ እኛ ሩቅ አገር ያለነው ብሩክን መቶ ፐርሰንት እናምነዋለን። ፍቅረኛን ከዚህ በፊት ሩም ውስጥ አንተ እስከ ዛሬ ድረስ ሶሲን አግኝታት አላቀፍካትም። አንተ ፍቅረኛ ሳትሆን ገባ የሚቀር ምን አይነት ጥያቄ ነው? መልስ የሌለው ጥያቄ የምትነታረከው። ሶሲን አታገኛት እንደዚህ። ገና እኮ ሊያገኛት ፍቀድልኝ ልውሰዳት እየጠየቀ ያለው እየጠየቀ ያለው ይቅርታ አድርግላት ሶሲን ነው እያለ ያለው ነው። ምን ነው ሩምና ቤት መለየት አይችልም እንዴ? አይነህ ዳኒ ተብዬው። ምን ነው ሩም ሩም አልክ። ባለፈውም ለሶሲ ሩም ስትል ነበር። ቤትና ሩም አታውቅም እንዴ? ጉድ እኮ ነው። ምን ነገር። የሶሲ ፍቅረኛ መሆን ራሱ በጣም ያጠራጥራል። ምክንያቱም ፍቅረኛ አይናት ብለህ ካሰብክ ከዚህ በፊት ከብሩክ ጋር የሰራውን እንደ አዲስ እንደዛ ዛሬ አጠይቀው። ምክንያቱም እስከ ዛሬ ድረስ አታውቃትም ማለት ነው። ወይም ደግሞ ሶሲን አላገኛት ማለት ነው። ወይም ደግሞ ፍቅረኛ አልነበረችም አንዳንድ ቀን የምትሄድባት ነች ማለት ነው። በጣም ነው የሚያሳፍረው። እንዴት አይነት ንግግር ነው የሚናገረው? ብሩኬ እኮ እየጠየቀህለው አጥፋት፣ አጥፍቻለሁ ይቅርታ አድርግልን፣ ያልክ ገባህ ገና። ሶሲን ስጠኝ ብሎ እየጠየቀህ አይደለም እንዴ? እንዴት ነው የሚወራው? እኔ ምንም ረበስ ሰው እንደዚህ ወሬ ጠፋብናል እንዴ? ጌታዊ ድግስት ውስጠኝ ሰላም ጤና ይስጥልን። ውድን የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለ ወደና እግዚአብሔር ይመስገን ሁሉ ሰላም ነው። አይዞን ቡቡዬ፣ ይህን ቀን ታልፈዋለህ። ምንም ማለት አይደለም። ያም እየሄደ ይመልሰሃል። ያም እየሄደ ፈጣሪ ግን ያያለ ያነሳል። ዳኒ ተብዬው ግን ማለት ነው አንተ ሰብስክራይብን ለመሙላት እንደዚህ ብለህ ምንጭቅጭቅ አድርገህ አታናግረው። እሺ ስነስርዓት እኛ ስለ ብሩኬ መቶ ፐርሰንት እንፈርማለን መቶ ፐርሰንት ማለት ነው። ስለ ብሩኬ አንተ የምትለውን ቆሻሻ ነገር ብሩኬ አይፈጽሙም። በፍጹም በፍጹም፣ እንኳን አይደለም። እንደዚህ እናንተ ቅርብ ቦታ እንደዚህ በስልክ እያወራችሁ እየተገናኛችሁ፣ እኛ ሚዲያ ላይ የምናውቀው ብሩክ እንደዚህ አይነት ልኩስኩስ ቦታ ላይ አይውልም። እንኳን ዛሬ ትናንትና፣ ብቻውን ሆኖ እንኳን ዛሬ ሀይሚ ከጎኑ ኖራ፣ ትናንት ብቻውን ሆኖ እንደዚህ አይነት ቦታ ላይ አይውልም። ቢውል ኖሮ ይሄ ልጅ ማለት ነው በዚህ ስሙ በዚህ በሚገንበት ሰዓት ስንት ነገር በወጣ የማንም ሚስጥር ሲወጣ ግን፣ እሱ ግን ጨዋ ነው ብሩክ ጨዋ የጨዋ ልጅ ጨዋ ያሳደገው ማለት ነው። ስለዚህ እንደዚህ ወጣ ወጣ ያለ ንግግር አትናገር። ይሄ ቪዲዮ እስኪያልቅ ድረስ በጣም የምንወደው ኦዲየንሶች አለን፣ ለኛ ብለን ማሰብ አለብን። ያንተ ሰብስክራይብ እንዲሞላ ብለን ከፍ ዝቅ አታድርገው። በቃ ብሩኬ አንድ ተሰርቷል ገብቶበታል በቃ አንድ፣ የፈሰሰው ውሃ አይታፈስም አለቀ። ሌላ ምንም አዲስ ነገር ወደ ኋላ የዞርክ ነገር ትጎለጉላለህ እንዴ? አንተ ከዚህ በፊት ሶሲ ፍቅረኛ ከሆነች የዛን ሰዓት ፕራንክ ሲመጣ ከሶስት ወር በፊት ነው ከአራት ወር በፊት ያለውን ዛሬ ላይ ተጠይቀዋል እንዴ ብሩኬን የዛን ሰዓት ነበር። አንተ እውነተኛ ጀግና ወንድ ብትሆን፣ ቀበቶ የታጠቀ ወንድ ብትሆን በዛን ሰዓት ፍቅረኛ ከብሩኬ ጋር ስሰራ ብሩኬንም ሆነ ወይም ሶሲን መጠየቅ ትችል ነበር። ሚዲያ የዛን ጊዜ ሚዲያ ላይ ነበርክ፣ ዛሬ አይደለም። ሚዲያ የከፈትከው ዛሬ አይደለም። ቲክቶክ ላይ ከስንት አመት በፊት ነው ማቀኔ። ግን የዛን ሰዓት ፍቅረኛዬ ናት ብለህ የምታስብ ከሆነ ከብሩኬ ጋር 15 ቀን ፍራንክ ሲሰራ አንድ ቀን ወጥተህ እንኳን አልተናገርክም። ዛሬ ላይ ለምን ትናገራለህ? ስለ ሃይሚ ደግሞ ሃይሚ እዛ ቦታ ላይ የለችም። ስለ ሃይሚ ምንም አይመለከትም። ጠርተሃት መጠየቅ ትችላለህ። መቶ ያናገረህ ስለ ሶሲ ይቅርታ ነው ብሩክ የጠየቀህ እንጂ የሃይሚ ስሜቷ ተጎድቷል የሃይሚ ምን ብሏል ምን ብሏል አለች እሷ አላለችም ሃይሚ አለች ስጠይቅህ ነው መታ ስጠይቅህ ነው መልስ መሰሰ ያለብህ እንጂ ልክ የእሷን እሷ ያወራችሁን ሁሉ እንዳለ ገልብጦ ያወራል የእሷ ስሜት ጥሩ አደለም እሷ እንደዚህ ናት እሷ እንደዚህ ናት ምን አስፈለገ ይሄ እሷን እኮ ማግኘት ትችላለህ እኮ ሄደ ስታገኛት ስጠይቃት የዛኔ መልስ ሰሰጥ እንረዳሃለን አሁን ግን አንተ ስለ ሶሲን ወክልህ ነው እንጂ ማውራት ያለብህ ሀይሜን ወክልህ ማውራት አይጠበቅብህም። ምክንያቱም እንደዚህ ነው፣ እንጃ እኔ ምንም ምንም ምንም ያወራው ወሬ ያልተዋጠልኝም። እንደ ነው ወይስ ሀይሜን መውሰድ ፈልገ ነው ማለት እሱ እንደወሰዳትወስዳ ፈልገ ከሆነ እድሉ ሞክር ይሳካልክ እንዴ? ወይኔ እንዲ፣ ጭራሽ እሷ ሚዲያ ላይ ቪዲዮ ላይ ያለችውን ቪዲዮ ላይ ያለችውን እሱ እንዳለ እየደገመው ነው። ሀይሜ ማለት ነው፣ ሀይሜ ያለችውን እንዳለ ሀይሚ ስሜቷ ተጎድቷል። ሀይሚ እንዲሆናለት ምናም ምናም የተጠየቀው ስለ ሶሲ ነው። ሶሲን ይቅርታ አድርግላት ነው የተባለው እኮ እኔ ላገባት ብዬ ቤተሰብ ላስተዋውቃት ብዬ እና ታዲያ ቤተሰብ ብታስተዋውቅ፣ ታዲያ የትናንትና ከአራት ወር በፊት የተሰራውን ዛሬ ላይ ነው ብሩክ ብሩክን የምትጠይቀው አንተ። አሁን እውነት ለሶሲ ፍቅረኛ ነ እንዴ? ወይስ ምን እናውቃለን። ግን ለማንኛውም ለሰብስክራይብ እንደሆነ ይታወቃል። ግን ማለት ነው በዚህ ልክ የጨረቃ ፋሚሊን ዝቅ እንድታደረግ ብሩኬን ዝቅ እንድታደርጉ አንፈልግም ማንንም ቢሆን ሀይ ምንም ብታገኘ ዝቅ እንድታረጋ አንፈልግም። ባይ ዘ የእሷ ስሜት ተጎርቷል። እኔ እና እሷ ተጎርተናል። ባይ ስለሆነ ምናልባት እሷን ወጣ ያለ ነገር ላትናገራ ስለምትችል ስትናገራ ሄዛኔ እንመጣለን። ዛሬ ግን ብሩክ ላይ ያደረከው ሀራካት ያደረከው ምና በጣም የሚያስጠላ ነው። አስተካክል። ጸባ ይህም ማን ስለሆን ከአንተ በዚህ ልክ ለፕራንክ ፕራንክ አታቅም። እንዲ ያንተ ጀማዎች አራት አምስት ሰው ብደረድር ለስንት ደቂቃ ነው? ሮም ውስጥ ብቻችሁን አልነበራችሁም እንዴ? ብቻችሁን ነበራችኋል። እንዲህ እነሱን አባርሃችኋል ነበር። እነሱም እነሱን ለምን ውጭ ከቤት አስወጣቸው? እንደዚህ አይነት ሀሳብ ስላለን ያስወጣቸው አንተ። እነሱን እነሱ ወተው ስንት ሰዓት ቆይተው አይደል እንዲህ። ስንት ተደባድባችሁ ከሶሲ ጋር ስንት ነገር አልፎ አይደል እንዲሁ። እነሱ የመጡት እዛው እንኳን ቢሆኑ እዛው ላይ ፕራንክ ነው ብሎ ይመጣሉ። ስንት ተጠርተው ቆይተው በዛ መሀል ቪዲዮ ቆራርጣስ እንደሆነ ማን ያውቃል። እንደ ራሳቸው አንተ እንኳን ማለት ነው ይህን ፕራንክ አንተ እንኳን አድርገው እንዴት ልትረዳ አልቻልክም? እንዴት ሀይሚን። እሺ ሀይሚ ሀይሚ አትበል እዚህ ጋር ደግሞ ምክንያቱም ስለ እሱ አይመለከትህም። በቃ መታ ስትጠይቅህ መልስ መስጠት የዛን ጊዜ እናዳምጠሃለን። አሁን ግን እሷ ከአንተ ጋር አላወራችም። ያወራችሁ ከብሩክና ከሶሲ ጋር ነው ያወራችሁ። ገና ለገና ሶሲን ስለወሰደ ብሩኬ፣ አንተ ገና በአየር ላይ ነው እንዲህ በስሟ ብቻ ነው እንደምትጠቀሙ። በጣም ይደብራል። የሌለ ሰው ማንሳት አይጠበቅብህም ሲጀመር ማለት ነው። ያለ አጠገብህ ያለውን ሰው መልስ ነው መስጠት ያለብህ። ይቅርታ መቀበልም አለመቀበልም መብትህ ነው። ሲቀጥል ደግሞ ወደኋላ ታሪክ ምን እንዳረክ ምን እንደፈጠርክ በዛን ሰዓት ከዛ በኋላ አንተ ሶሲን አላቀፍካትም አላገኛትም፣ አልተገናኛችሁም። እንደዛ ከሆነ ደግሞ አንተ የሶሲ ፍቅረኛ አይደለም። የሶሲ ፍቅረኛ ሳትሆን ኖርማሊ ጀለስ ትሆን ይሆናል። በቃ እንደዛ ከሆነ ሶኪ ምን አስቀናት? አይደለም። ትቀናለህ። ብሩኬ ስለወሰዳት ለምን ትቀናለህ? ብሩኬ ኖርማል ጓደኛዋ ነው። ምንም ነገር የለም ብለዋል ምለዋል። አለቀ። የምር እውነት ፍቅረኛ ሚስት ከሆነች የዛን ሰዓት የተደረገው ነገር ተተጠራጠርክ። እስከዛሬ ድረስ እንዴት አብረሃት ሆንክ? እንዴት አቃፍካት እንዴት ሳምካት አልሳምካልም ባለፈው ስም አታውቂያለሁ ሶ ዛሬ ላይ ያለፈ ነገር ምን አስጠየቀ ነው ብሩኬን አታቆም ነበር እስከ ዛሬ እስከ ዛሬ አልታየህም ነበር አሁን ሀይሜ ስትበሳጭ ነው የታየህ ስሜቱ ይገባህ አሁን ነው አሁን ላይ ይገባህ ብሩኬ ብሩኬ ከሀይሜ ስትጣላ ነው ስሜቱ የገባህ የዛን ሰዓትም እኮ አጣዛ ነበር አላያት ይሆናል እንጂ ምናልባት በዛን ሰዓት ጋብ ፈጠረ ነበር እኔና ሶ ሲ ምናምን ጋብ ፈጥረሽ አሁን ላይ አብራችሁ ናችሁ ለምን አልጠየቅከውም ነው ቪዲዮ አላየሁም። አልደረሰህም ቪዲዮ አረ በስመ አብ ሰው እንዴት ነው የሚናገረው እንዴ? እና ስነ ስርዓት ስነ ስርዓት አድርግ። ከዚህ በኋላ ብትገናኙ እንኳን እንደዚህ ዝቅ ያለ የወረደ በእሱ አልተጀመረም አልጋ ላይ ፕራንክ ማድረግ ያም እየተነሳ ያም ተነስቶ ክብርህን የተውከው አልጋ ላይ ነው። ክብርህን የተውከው አልጋ ላይ ነው። ምን እሱ እንደማንም ቲሸርቱን እንኳን አላወለቀም። ማንም ሰው አደ ቲሸርቱን አውልቆ በፓንት ብቻ የሚሰራው ፕራንክ ምነው? እናንተ አዲስ ነኝ አላችሁ ሳ እንዴ ምንዋ ምንም አይቶ እንደማያውቅ ገና ለገና በቃ። ኧረ በስመ አብ! ብዙ ነገር አታናግረኝ፣ አታናግረኝ፣ አታናደኝ። ከማጠሩ መወጣጠሩ አለ። ሌ ሀገር ሰው እንዴ! እንዴት እንዳበሸቀኝ ዛሬ ብሽቅ ነው ያልኩት። ማርያም ማለት ነው እንዴ! ሰብስክራይብ ለመሙላት ብሎ እዚህ ግሩፕ ውስጥ ገብቶ እንደገና ምንድን ነው እንደዚህ ጥምምምም ያለ ንግግር። አንተ ወንድ አይደለ? እንደ እንደ ወንድ ጭንቅላት ባትረዳ እንኳን ይቅርታውን ባትቀበል እንኳን ንግግር ከና ታሳምርም እንዴ? ሴት እንኳን እሺ ትጨቃጨቅ፣ ወንድ እንደዚህ ተጨቃጨቃ እንዴ ከወንድ ጋራ? አረ ፈጣሪ ትግስቱ ስጠኝ እንዴ። ምን አስበህ ነው? ምን ሆነ ነው እንዴ? በርግጥ ፍቅረኛ ነች ተወሰደች፣ ሶኪ እረዳሃለሁ፣ ግን ወንድ ልጅ እንደዚህ ሲሆን የወንድ ልጅ እንደዚህ ሐራካት ሲያርግ ነው ለመጀመሪያ ጊዜ ባንታየሁ፣ ባንተ በመጀመሪያ ጊዜ ባንታየሁ። በቃ እንደ ወንድ አትሆንም እንዴ? እንደ ቆፍጠን ቆፍጠን ያለ ንግግር። ሃይሚ እንዲህ ብላ፣ ሃይሚ እንዲህ ብላ፣ ሃይሚ እንዲህ እሷ ስለ እሷ እኮ አይደለም እየጠየቀ ያለው ልጁ ሶሴን ይቅርታ ጠይቃ ተቀበላት ነው ያለህ። አጥፍተናል፣ ጥፋታችንን አምነናል፣ በድለናችኋል ይቅርታ ነው እያሉ ያሉት ለሀይሚም ሆነ ለአንተ። እና እሱ ሀይሚም ማንሳት እኳ አይጠበቅብህም እዚህ ጋር። ኦኬ አንሳት ችግር የለውም። ግን በግሉ መታ ስጠይቅህ መልስን ብታዘጋጅ ጥሩ ነበር። ዛሬ እያወራ ያለው እንደ ሌላ ነው። እሱ እየጠየቀ ያለው ሌላ ነው። እና በጣም ግራ የተጋባ ቪዲዮ ነው። እና ዳኒ ተብዬው ዳንኤል ተብዬው ኦኬ ፍቅረኛ ተነክታ ባለች ስለ ፍቅረኛ መከራከር መብት ነው። ግን ደግሞ ያለፈ ታሪክ፣ ይቅርታ ተብሎ የተከደነ ታሪክ ማንሳት አስፈላጊ አይደለም። እንደዛ ካልክ ደግሞ አንተ የዛን ሰዓት ወይ አልነበርክም ወይ ፍቅረኛው አልነበርክም። በቃ የሆነ ባጣ ቆየኝ የምታረጋ ሴት ነበርክ ወንድ ነበርክ ማለት ነው። እንደዛ ብዬ ነው የተረዳሁት እንጂ እውነት ትክክለኛ አፍቃሪ ብትሆን የዛን ሰዓቱ እየቆረቆረ እስከዛሬ ድረስ ሶሲን አቅፋት አትኖርም። አለት አልተሳሳትኩም። እና ውድ ቤተሰቦች ዛሬ በጣም ስሜታ ሆኛል። በጣም ተናድጃለሁ። እኔ እንጃ የምትከፉ ካላችሁ በጣም ይቅርታ አድርጉልኝ፣ ስለሚገባው ነው። ዳኒ እኔ እንደዚህ አልጠበኩትም። ምክንያቱም እንደ ሴት ወገቡን ገትሮ ይከራከራል። እንዲህ በቃ እንደ ሴት በጣም የሚደብረውን በጣም የሚያስጠላው ወንድ ልጅ ሲረዳ ነው ደስ የሚለው። ማለት ይቅርታውን እኮ ይቀበል አይደለም ማለት፣ እሱ ብሩኬ ይቅርታዋን ተቀበላት ነው እያለ ያለው። አለመቀበል መብቱ ነው ግን አነጋገሩ ስነስርዓት ምንም ስነስርዓት የለውም። እንዴ ያም ተነስቶ ብሩክን የረሳው አልጋ ውስጥ ስገባ ነው ምናምን በብሩኪን እንዴ! አልጋ ውስጥ መግባት የተጀመረው ነው አልጋ ውስጥ ገብቶ ስለማያቅ ቀናችሁ ብርቅ ሆነባችሁ መሰለኝ አይደለ? ገብቶ ያቅ ማርጋ አልጋ ላይ ገብቶ ስለማያቅ ስታዩት በቃ ወረራችሁ፣ አንቀጠቀጣችሁ፣ አንገፈገፋችሁ። በቃ ምን ተሆኑ? እንደዚህ ነው። የጨዋ ልጅ ጨዋ ነው። በቃ ምንም ማድረግ አይቻልም። ስጦታው ከላይ ነው። አለቀ። እንዴ አዳሚ ሰብስክራይቡን ለመሙላት ብሎ በዚህ ልክ የሰው ልክ የሰው ልክ እንደዚህ ያ ደግሞ ትገፋዋለህ። እንዲህ ችጋሪ ክፋህና እዛው የራሱ ጉዳይ። በጨረቃ ፋሚሊ ሰብስክራይበራችሁን የፈለጋችሁን አውርታችሁ ሰብስክራይብ ያርጓችሁ። ግን በጨረቃ ፋሚሊ እንደዚህ ከፍ ወጣ ወረድ አድርጋችሁ አትናገሩ። በቃ መናገር የፈለጋችሁት ነገር ሲዳ ተናገሩ። በቃ ትክክለኛ የሆነ ነገር እንዴ ዛሬ እኮ በቃ የሆነ የሚያወራ ነገር የሆነ ነገር ይጋብዛል። በቃ ይጋብዛል እንዴ ምንድነው? ልጁን አሰቃያችሁት። ከዛ ወደዚህ ምንድነው የአርሴናል ኳስ አደረጋችሁት እኮ። ይቺ ቀን እኮ ታልፋለች እኮ፣ ነገ አዲስ ቀን ይመጣል። ትታዘቡታላችሁ። ይሄ የምታዩትን ቪዲዮ ማለት ነው። ፕራንክ እያረጋችሁት እንደሆነ እናቃለን። ብሩኬም ፕራንክ እያረጋችሁት እንደሆነ እናቃለን። ሙድ እያያዛችሁበት እናቃለን። ስለዚህ ዳኒም ዛሬ ሙድ ውስጥ አለበት ብዬ ነው የማስበው። ሶ ስነ ስርዓት ያዙ። ለማንኛውም ማለት ነው ሽቀላም ሰብስክራይብም ስርዓት ባለው መንገድ ቢያንስ እንኳን ሶሲ ስታወራ ስርዓት አላት። ሶሲ ማለት ነው እንደ ዳኒ፣ ወንድ ሆኖ የተሻለ ንግግር ነበር እኔ የጠበኩት፣ እግዚአብሔር የተሻለ ንግግር ግን በቃ ሀሚ ያወራችሁን ቪዲዮ ላይ ቪዲዮውን አዳምጦ ሴብ አድርጎ ብቻ ነው እሱን ብቻ ነው እያወራ ያለው። አዲስ ወሬ ሳያወራ ቪዲዮ አለቀ። መጨረሻ ላይ ብሩክ ጥሎ ሄደ። አዲስ ወሬ ሳያወራ እና እንደ ወንድ ሁን። በቃ ቀበቶ ታጥቅ እንዴ፣ ምንድነው? እንደዚህ ወንድ ልጅ ከወንድ ጋር ሲያወራ እንደዚህ ነው እንዴ? የሴት ወሬ ይዞ ነው እንዴ ከወንድ ጋር የሚጨቃጨቀው? የራስህን አይዲያ የራስህን ሀሳብ የተሰማህን ስሜት ነው እንጂ መናገር ያለብህ የሀይሜን ስሜት ነው እንደዚህ ጋር እየጠየቀህ ያለው ብሩኬ፣ ፍቅረኛህን ይቅርታ አድርገህ ተቀበላት፣ እኛ እኔ በድያሃለሁ ማድረግ የለብኝም ብሎ ነው የጠየቀህ። ይቅርታ ለመቀበል መብት ነው፣ ግን የሌላ ሰው ታሪክ ምን አስጌደህ? እሷ ደግሞ በራሷ ሰዓት መታ ስጠይቅህ፣ የዛን ሰዓት እናዳምጣችኋለን። ተበዳይ ሁለታችን ተበዳዮች ነን። ምንድን ነው የተበደልከው? በደል ምንድን ነው? ስለ ራስ በደል ነው ማውራት ያለበት፣ ስለ ሰው እሷ አፋላት ታወራለች። እሷ እንዴ አረ በዛ የምር። ቅምጥልጥል ጥልጥል አግኝቻ አላቅም። እንደዚህ ነው ወንድ ልጅ? በዚህ ልክ የወረደ ንግግር ይናገራል? ረ ፈጣሪ ትግስት ስተኝ። ደግሞ ገና ቀን ገና ቀን ራሱ አራት ሰዓት ነው ምናምን ሲሆን ዘጠና መቶ ሺ ለመግባት አንድ ምናምን ነው የቀረው፣ አንድ ምናምን ቀርቶናል። ና ማታ ሙሉስ ነገር እንደዛ ነገር ሶ ለሰብስክራይብ በለህ እንደዚህ ልጁን ከፍ ዝቅ አታርገው አታርገው። ወንድማችንን በጣም እንወደዋለን፣ በጣም እናከብረዋለን። እህታችን ጋር እስከምትመጣ ድረስ እንጠብቃለን። አልናገርም እንዳንተ አደለውም። እኔ ምክንያቱም በሌለችበት መውራት አልፈልግም እሷን ማለት ነው። ስትመጣ አለን፣ እንመጣልሃለን። ግን ብሩኬን እንደዚህ አይነት ቆሻሻ ቦታ እንድትወክለው አንፈልግም። ፕራንክን የሰሩት ፕራንክ ነው አለቀ። አለማመን ማመን የእናንተ ፋንታ ነው። ከፈለጋችሁ ደግሞ እኔ ተናግሬያለሁ፣ ሂዱና ተመርምሮ ብያለሁ። አለቀ። ዴኔን መመርመር ትችላላችሁ፣ ጊዜ ሳይሄድባችሁ ማለት ነው። እንደዚህ የማታምኑ ከሆነ የማትተማመኑ ከሆነ ሄደ መመርመር። ብሩኬን ና ሃይሚ ስለምንተማመን ነው ሩሜ ያረኩት ብሏል። በቃ አንድ ጊዜ ሆነ ሆነ የሆነ ነገር አይመለስም። ሰው ስለ ራስ ነው ያለውን ነገር ስለ ፍቅረኛ ያለውን ማውራት ያለብህ እንጂ ሰው ላይ ዘለ የሌለ ሰው ፊት እያልክ የእሱን ታሪክ ማውራቱ በጣም አስፈላጊ ነው ብዬ እኔ አላስብም። እና ውድ ቤተሰቦች ዛ ዛሬ ዳኒ አናዶኛል። እንዳትከፉ፣ የምሬ ነው እውነት። ብሩክን በዚህ ልክ እንዲናገሩ አልጠበቅኩም። እንደ ወንድ አይነት ንግግር ነው የጠበቅኩት፣ ግን እሱ ፊልም ላይ የታየውን ነው ያወራው፣ ከራሱ ምንም ያወራው ነገር የለም። ሲቀጥል ደግሞ ያለፈ ታሪክ ማንሳቱ ያለፈ የተዘጋ ፋይል ማንሳቱ ይሄ ይሄ ፍቅረኛን ፍቅረኛ መሆንህን ራሱ ተጠራጠራለሁ፣ ለሶሲ ማለት ነው። ምክንያቱም በዛን ሰዓት እንዴት አልጠየቅካትም ነበረ? በዛን ሰዓት ብሩኬን ወይ አታውቀውም ማለት ነው። በዛን ሰዓት ወይም ደግሞ ያደረጉት ቪዲዮ አሁን ያየኸው አታውቃቸውም ማለት ነው። እንደዛ ብዬ ነው የተረዳሁት። ኤኒዌይስ የሆነው ሆነ። ከዚህ በኋላ ግን ለምትናገሩት ቃላት ግን ተጠንቀቁ፣ ተጠንቀቁ በቃ እኛ ብሩኬን በደንብ ነው የምናምን በደንብ በደንብ ሴት ልጅ ካለፍቃዷ ካለፍላጎቷ አብራው ብታድር ራሱ እንደዚህ አይነ ቆሻሻ ነገር የሚፈጽም ህሊና የለውም። በመቶ ጣት በመቶ ጣት ይፈርማለሁ። ያለ ሀያ ጣት ነው ግን መቶ ጣት ቢኖርኝ ይፈርማለሁ። እኔ ብሩኬን በጣም ተማመንበታለሁ፣ በጣም እስከ ጥግ ድረስ። አላበዛሁም። እንዲህ ጉድ እኮ ነው ከካሜራ በኋላ ምን እንዳረክ ምን አውቃለሁ ምናምን ምናምን። ምን እነሱ እንደዚህ ማድረግ ከፈለጉ ካሜራ ምን ያደርግላቸዋል? ምን ሰራላችሁ ካሜራ እንዴት ነው የሚያስቡት? ግን አሁን ይሄ ሁሉ ጠፍቶባቸው ነው። አውቃችሁ ሰው ስታዝጉ ነው እንጂ አረ በፈጣሪ ለማንኛውም፣ ቤተሰቦች መልካም አዳር ይሁንላችሁ። እንደ ዛሬ ዘና ድጃ ላይ ያው እሳይ እንደምትሉኝ አውቃለሁ ቤተሰብ ግን፣ ነገ ደግሞ ነገ ደግሞ ማለት ነው ስቆ የሚመጣበት ቀን ይመጣል። ያ ቀን እስኪመጣ እረስ አለን ከጎን ቡቡዬ ታልፈዋል። ይሄን ጊዜ አይዞ ሁሉም አዲስ ነው፣ ነገ ሁሉም አዲስ ነው፣ ሁሉም ይፈታል። እንደዚህ ከዛ እዚህ ከዛ እዚህ እንደተባልከው፣ አይቀርም አይቀርም። ማታልፍ ቀን የለችም ታልፋለች። እናንተም ሰብስክራይበራችሁ ሙሉ፣ እነሱም ደግሞ ነገ ጠዋት መተቃቀፋችሁ አይቀርም። እናመሰግናለን። ቤተሰቦች መልካም አዳር ባይ። አመመኝ ደከመኛ፣ ነባው ክፉኛ ቁስላ፣ ከብቶብኛ ቀን በሽተኛ እየጠዘጠዘኝ እንደምልተኛ